ቤተሰብ እንዴት ዋላችሁ? እግዚአብሔር ይመስገን በጣም ደህና ነኝ። ሁሉ ሰላም አለው። ደህና ነኝ። እንግዲህ ያው ስለዘገየውባችሁ እጅግ በጣም ይቅርታ። እየጠፋሁ ያለሁት ትንሽ ቢዚ ስለሆንኩኝ ነው። አንዳንድ ነገሮች ቢዚ ስላደረጉኝ እነዛ ነገሮች ሲስተካከሉ ነው። ቤተሰቦቼ እና ጨረቃዎች ዛሬ እንግዲህ እንደምታያቸው ፍቅር በፍቅር ሆነዋል። ያው መጀመሪያ ላይ ሳይሆን መጨረሻ ላይ ማለት ነው። ቅምጥሌ ያው ተገኝታለች። እንግዲህ ቡራ በደንብ ተማምኖባት፣ ቅምጥሌ በስንት ነገሮች ተፈትና ያለፈች ልጅ ነች እና እንፈትናት ብለው እንግዲህ ብሩኬ ተደብድበዋል በሚል ነው የተፈተነችው ማለት ነው። ነገር ግን ቤኬም ብሩኬም ውገባችሁንም ቀበቷችሁን ነው የሚባለው አላውቅም፣ ብቻ ተጠቅ በሉ። ምክንያቱም በደንብ አድርጋ ፍራንክ ስለምታያደርጋችሁ ሁለታችሁን ምን ሁለታችሁን ብቻ እያን ሁሉ ጨምራ ነው እንግዲህ በደንብ አድርጋ የምታዝገን ማለት ነው። ስለዚህ ለዛ ነገር በደንብ ናችሁ ዝግጁ ናችሁ ጠብቁ ብድሯን ማትመልስ ሴት ልጅ አትወለድ ላለች ቅምጥሌ፣ ከዚህ በፊት ብድሩን ማይመልስ ወንድ ልጅ አይወለድ ነው የሚባለው፣ ግን ያው በቅምጥሌ ደግሞ ተቀይሯል፣ ብድሯን ማትመልስ ሴት ልጅ አትወለድ በሚለው ማለት ነው። እግዚአብሔር አምላክ እንደዚህ አይነት ንጽት ጽድት ያለ ልብ ስለሰጠሽ እግዚአብሔር ይመስገን። የምር በነገራችሁ ዚህ ምድር ላይ ንጹህ ልብ እንዳላቸው ሰዎች የሚያስቀናቸው የለም። እኔ በቃ በህይወቴ ማለት ነው የሆነ ሀፍታም ወይ ደግሞ የሆነ ነገር ያለው ያለው ምናምን እንደዚህ አይነት ነገር አያስደስተኝም ወይ ደግሞ አያስቀናኝ። የሚያስቀናኝ ንጹህ ልብ ያላቸው ሰዎች ለሰው ሲደነግጡ የሆነ ለባላቸው፣ ለቤተሰቦቻቸው እንዲሁም ደግሞ ሰው ለተባለ ሁሉ ሲደነግጡ ሲራሩ ማያቸው ሰዎች ከምናችሁ በላይ ያስደስቱኛል። ና መቤቴን ከነዛ ሰዎች ደግሞ አንዷ ነሽና የኔ ቆንጆ። እኔ ግን እየሳቅት ማለት ነው ሩኬን ሊታዘል ሲል ኧረ አልችልም ስትል ስትጨነቅ፣ ከዛ ደግሞ ቤኪን ደግሞ ውጣ ብለው ማን ነው ሄደ መድኃኒት ይዛ ነው ምናምን ተብሎ ከዛ ውጣ ደግሞ ተብሎ ሲወጣ ማለት ነው፣ አመረረው እንደ ምናምን ብሎ ብሩኬ፣ እንዴ የእውነቴ እንዳልታመም እንጂ ይላል እንዴ፣ አውቀ ነው እንደ አንተ ልጅ፣ ደግሞ ትክክል እያወራ ነው አለች ማለት ነው። ትክክል እያወራ ነበር በዛን ታይም። ከዛ መልሶ ደግሞ ብቻ ወዛ ገባት። ከዛ ደግሞ ሳሚ የሆነ ነገር አድርግል የምንድረሱ ሰው ጉንጫ ሳሚል። ከዛ ደግሞ ያጣብቃል፣ የፈጣሪ ያለው ያጣብቃል አለ ብሩኬ ማለት ነው እና ቅምጥ ላይ እኮ ተዘቃይች ዛሬ ባበስማም ግን በቃ ተንከባከቢኝ ከዚህ ቤት አትውጭ ምንም አትውኝ በቃ ቅበጥ ብጥ ነው ያለው ዛሬ አንዳንዴ ከምትወድ ሰው ላይ ቅበጥ ቅበጥብጥ ማለት በፍራንክ የሚሆን በእውነት በጣም ደስ ያለ ና መጨረሻ ላይ ደግሞ አይታችኋቸዋል በደንብ አድርገው ነው ፍቅር ፍቅር የሰሩትም አለች ውጁ አላት እጇን ምን ያልተሳሳሙት ቦታ አለ ከዛ ደግሞ ሲጠቃቀሙ ምናምን እግዚአብሔር ያጆስኪ እኔ ግን ማለት ነው ልክ እንደዚህ ብሩኬ ተቀምጦ ቅምጥሌ እንደዚህ ቅፍ ስታደርገው ለምንድን ነው ደስ የሚለኝ? ለምንድን ነው አላውቅም፣ የምር እና ደግሞ ብሩኬ እንደዚህ ሲሸከማት ማለት ነው። ብሩኬ ደግሞ እንደዚህ በአንገቱ አሳጥ ሲል ምናምን የሆነ የሆነ ቦታ ላይ ብቻ የሆነ ሁሌም ብዙ ነገራቸው ደስ ብለኝ የሆነ የሆነ ፓርታቸው ደግሞ ከምወደው በላይ የምወድላቸው የሆነ ደስ ከሚያስበላኝ ነገር ደስ የሚያስበላኝ ነገር ነው። ለምንድን ነው አላውቅም ማለት ነው። ቤተሰብ ስለዚህ ደግሞ ኮፍያው እንዴት እንዳማረባት ቅምጥሌ የምር አምሮብሻል እያልኳት ነበር ልብስ እንዳደረገችው እና ከዛ ብሩኬ ደግሞ እንደዚህ የሆነ ነገር ያምርብሻል አላት ማለት ነው። ከዛ ሌላ እገዛልሻለሁ ብሏታል። ሌላ ሊገዛላት ነው። በጣም ነው የሚያምርብሽ፣ በጣም ነው የሚሄድብሽ። የምሬን ነው እግዚአብሔርን ቆንጅዬ። እና ደግሞ ጸጉሩን ደግሞ ቅምጥሌን የሰራችው ሰማችሁ? አዎ፣ ቅምጥሌ አይሻልም የሰራችው ጸጉሩን አላት። እንደዚህ ስታባብለው ጸጉሩን ምናምን እንግዲህ የሰራችው ግን እንትን ብላችሁ ብታሳዩ በደንብ ደግሞ ምናምን ጥሩ ነበር ስትሰራውም ቢያሳዩን ስንዳሳብ ማለት ነው በቪዲዮ እንደዚህ ጸጉሩን ስትሰራለት ምናምን የሆነ ስትንከባከበው እሱ ነገር ባይ ደስ ይለኝ ነበር። ጥና ብቻ ባጭሩ እንደ ቅምጥሌ አይነት ጨዋ ሚስት የምታስብላችሁ ምትጨነቅላችሁ፣ ምን ሆነብኝ፣ ምን ላድርግ፣ የት ልሄድ፣ ለማን ልደውል፣ ምን ልሁን ብላ ሰፍ ምትልላችሁ ምን ልሁንላችሁ ብላ ምትንከባከባችሁ ሚስጥ ይስጣችሁ። ስትገቡ ስትወጡ ምትጨቃጭቅ ምትነዛነዝ ነዝናዛ ሳይሆን የምትንከባከብላችሁ በቃ ምን ልውልልህ ምናምን የምትላችሁ ሚስት ይስጣችሁ። የምሬ ነው። እግዚአብሔርን ያው ምንድን ነው ይሄ ትዳር ወይ ደግሞ ፍቅር፣ ብዙ ነገር ብዙ ሰው ሊረዳን የማይችለውን ነገር የሚረዳን ነገር ወይ ደግሞ ነፃነታችን የምናገኝበት ነገር ነው። ብዙ ሰው ጋር ልንጣ ላንጋጭ እንችላለን፣ ወይ ደግሞ ብዙ ሰው ጋር ልንጓደል እንችላለን። ግን ትዳር ላይ ያለው ሰላም ወይ ደግሞ ፍቅር ላይ ያለው ሰላምን የትኛውም ሰው ጋር አታገኙትም፣ እውነት ለመናገር ማለት ምክንያቱም፣ አስባችሁታል የሆነ እሱም ሌላ ቤተሰብ ጋር ነው የመጣው። አንቺም ሌላ ቤት። በቃ ብዙ ነገር ሌላ ሌላ ሆናችሁ ግን የሆነ ብዙ ነገራችሁ አንድ አይነት የሚሆንበት በቃ ረፍት የምታገኙበት ነገር ነው እና እርፍ የምትሉባት ሚስት ይስጣችሁ፣ እርፍ የምትሉበት ባል ይስጣችሁ። ብሩኬን በደንብ ስለሚተማመናት ነው እንደዚህ በካሜራ ገጭ አድርጎ ይዞ የመጣውና የፈተናት። ማለት ቤት እንደሞጣ ብለ አስወጡት መጨረሻ ላይ ቅምጥሌ እንኳን ሞጣል ሹ። ያው ብዙ ነገር አይተናል፣ ደስ ደስ የሚሉ ነገሮች እግዚአብሔርን እና የመቻችሁ ለዚህ ስታባብለው ሲተባበሉ ማየት እጅግ በጣም ደስ የሚለው በተረፍ በዚህ መልኩ ስላዩቸሁ በድጋሚ እጅግ በጣም ደስ ብሎኛል። ቤተሰብ እንግዲህ ለማንኛውም ሁላችሁም ተዘጋጁ በከባዱ ስለምትመጣ ቅምጥሌ ማለት ነው እና ቤተሰብ ወዳችኋለሁ፣ ሁላችሁንም እግዚአብሔርን። በጣም ደክሞኛል ላለ መቅረት የመጣሁት እና ምናልባት ከነገ ማታ ጀምሮ ምናምን ብቻ እንደዛ ነው ሊመች የሚችለው እና እንገናኛለን። ደህና እደሩ።